ተለቀቀ! ተለቀቀ! ተለቀቀ! በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎክ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሃል ከተማ መዳረሻ በሆነችው ለቦ መብራት ኃይል በ65000 ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ አንድ እስከ ባለ 3 መኝታ ቤቶችን ከተጨማሪ ሦስት ክፍሎች ጋር አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ሁኔታ ለሃያ ደንበኞች እስከ ሁለት ሚሊዮን ብር ቅናሽ አድርገናል። እንዲሁም አንድ ቤት ለገዛ አንድ በነጻ ታዲያ ምን ይጠብቃሉ? የእድል ሳያመልጦት አሁኑኑ ይደውሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ አራት መረጃዎችን በተከታታይ ወደ እናንተ የምናደርስና የምናስደምጥ ይሆናል ከዚህም ጋር ተያይዞ በኢትዮጵያ በተለይ ከቅርብ ጊዜ ወዲህ አነጋጋሪ እየሆነ የመጣው የኑሮ ውድነትን ማለትም የዋጋ ንረትን በተመለከተ አመሻሹን ያልተጠበቀ መረጃ ይፋ ሆኗል። ሙሉ ዝርዝሩን ይዘናል። በተጨማሪም ኢትዮጵያ ውስጥ በንግድ ሥራ ለመሰማራት የምትፈልጉ ነጋዴዎችን በተመለከተ እጅግ በጣም አስደሳች የሆነ ማሻሻያ ስለመደረጉም አውቀናል። ሙሉ ዝርዝሩን ታዳምጣላችሁ። ከሰሞኑ የጤና ባለሙያዎች ያነሱትን የመብት ጥያቄ በተመለከተ አመሻሹን የኢትዮጵያ ፌዴራል ፖሊስ መግለጫ ሰጥቷል። የመግለጫውን ሙሉ ዝርዝር እንደሚከተለው ይቀርባል። በሌላ በኩል ኢትዮጵያ በታሪክ ለመጀመሪያ ጊዜ ከፍተኛ የሆነ የገቢ ንግድ ማስመዝገቧን በተመለከተ አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን በተከታታይ እናደርሳለን። ቪዲዮ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ከሰሞኑ የጤና ባለሙያዎች ያነሱትን የመብት ጥያቄ በተመለከተ የኢትዮጵያ ፌዴራል ፖሊስ አመሻሹን መግለጫ ሰጥቷል። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ሕገወጥ የሥራ ማቆም አድማ በማድረግ በጤናው ዘርፍ ላይ ሁከት በመፍጠርና የታዳሚዎችን ሕይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት ጀምሯል። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ሕገ ወጥ የሥራ ማቆም አድማ በማድረግ ሌሎችም ሥራ እንዲያቆሙ ለአድማ በማነሳሳት የታዳሚዎች ሕይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ተብለዋል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የሙዋና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ይላል። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያ ስነ ምግባርና ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጹ ሌሎችም ከዚህ ተግባር እንዲቆጠቡ ሲል አመሻሹን ባወጣው መግለጫ ላይ ተመልክተናል። በሌላ በኩል በኢትዮጵያ በተለይ ከቅርብ ጊዜ ወዲህ አነጋጋሪ እየሆነ የመጣው የዋጋ ውድነትን ማለትም የኑሮ ውድነትን በተመለከተ አመሻሹን ያልተጠበቀ መረጃ ይፋ መደረጉን ካፒታል አስነብቦናል። የኢትዮጵያ ሀገር አቀፍ የዋጋ ግዥበት በሚያዝያ ወር 14 ነጥብ 4 በመቶ ደርሶ እንደተመዘገበ የኢትዮጵያ ስታቲስቲክስ መረጃዎች አመላክታሉ። ይህ አሃዝ ከመጋቢት ወር 13.6 በመቶ የዋጋ ግዥበት ጋር ሲነጻጠር የ0.8 በመቶ ጭማሪ ያሳያልም ብሏል። በመያዛው ወር ከተመዘገበው አጠቃላይ የዋጋ ግዥበት ውስጥ ምግብ ነክ እቃዎች 12.2 በመቶ ድርሻ ሲይዙ፣ ምግብ ነክ ያልሆኑ ዕቃዎች ደግሞ 17.9 በመቶ ደርሷል። ይህ የሚያሳየው ምግብ ነክ ያልሆኑ ዕቃዎች ዋጋ መጨመር በአጠቃላይ የዋጋ ግሽበቱ ላይ ከፍተኛ ተጽዕኖ እያደረገ መሆኑን ያመላክታል ሲል ከካፒታል ያገኘነው መረጃ ያመላክታል። ሌላውና እጅግ በጣም አስደሳች የሆነ መረጃው ኢትዮጵያ ውስጥ ንግድ ለመስራት የሚፈልጉ ነጋዴዎችን በተመለከተ አመሻሹን አስደሳች ማሻሻያ ስለመደረጉ አውቀናል። የኢትዮጵያ ኢንቨስትመንት ቦርድ የውጭ ባለሀብቶች በተከለከሉ የጅምላ የችርቻሮ የውጭና የገብ ንግድ ላይ ያላቸውን ተሳትፎ የሚመለከተውን መመሪያ ቁጥር 1 ሺ እዝባር 2016 አሻሽሎ ማጽደቁን ተመልክተናል። ቦርዱ ግንቦት 14 ቀን 2017 ባካሄደው ስብሰባ የኢትዮጵያ ኢንቨስትመንት ኮሚሽን ያቀረበውን የመመሪያ ማሻሻያ ጥያቄ መርምሮ ይህንን ውሳኔ አስተላልፏል። የመመሪያው ማሻሻያ ዓላማ ኢንቨስትመንትን ይበልጥ ለመሳብና ጤናማ የውድድር ሥርዓት እንዲኖር ለማድረግ እንደሆነም ተገልጿል። ይህ ውሳኔ የውጭ ኢንቨስትመንት ፍሰትን ለማሳደግና በኢትዮጵያ ውስጥ ንግድ ለማሰማራት ለሚፈልጉ የውጭ ባለሀብቶች ምቹ ሁኔታን ለመፍጠር ያለመ እንደሆነም ነው የተጠቀሰው። ሌላው አገራችን ኢትዮጵያ በታሪክ ለመጀመሪያ ጊዜ ከፍተኛ የሆነ የገቢ ንግድ ማስመዝገቧን አመሻሹን የወጣው ሪፖርት አስነብቧል። በአስር ወራት 1.8 ቢሊዮን ዶላር ገቢ ማግኘቷ አገራችን ኢትዮጵያ በሀገሪቱ የአንድ ዓመት ኤክስፖ ታሪክ ውስጥ የመጀመሪያ የሆነ ከፍተኛ የቡና ኤክስፖ አፈጻጸም ማስመዝገቧን የቡናና ሻይ ባለሥልጣን አስታውቋል። የባለሥልጣን መስሪያ ቤቱ ኮሚኒኬሽን ዳይሬክተር አቶ ሳህለ ማርያም ገብረ መድህን ለኢዲፒ እንደገለጹት በ2017 በጀት ዓመት አስር ወራት ለውጭ ገበያ ከቀረበው 354302 ቶን የቡና ምርት አንድ ነጥብ 868 ቢሊዮን የአሜሪካ ዶላር ገቢ ማግኘት ተችሏል። ይህም በኤክስፖ ታሪክ ለመጀመሪያ ጊዜ ከፍተኛ ገቢ መሆኑን ተጠቅሷል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ869 ሚሊዮን የአሜሪካ ዶላር በላይ ጭማሪ እንዳሳየም አስታውቋል። ጀርመን፣ አሜሪካና ሳውዲ አረቢያ ከፍተኛ የቡና ምርት የተላከባቸው ሀገራት ሲሆኑ የነቀምቴ፣ ሲዳማ፣ ጅማን ጨምሮ የስድስቱ ዋና ዋና የቡና አይነቶች በመጠን 88 በመቶ ለውጭ ገበያ መላካቸውንና 87 በመቶ የገቢ ድርሻ እንዳላቸው አመሻሹን የወጣው ሪፖርት አስነብበዋል። በመጨረሻም በኢትዮጵያ በዚህ ዓመት በተለያዩ የሥራ ዘርፎች ላይ ተሰማርተው የሚገኙ ከ30 ሺህ በላይ የሚሆኑ ዜጎች ተመዝነው የእውቅና ሰርተፍኬት መውሰዳቸውን የሥራና ክሎት ሚኒስትር ዴታ ዶክተር ተሻለ በሬቻ ለአሃዱ ተናግረዋል። ይህ ሰርተፍኬት በሁሉም ዘርፍ ላይ ተሰማርተው የሚገኙ ዜጎች ለክህሎታቸውና ለሚሰጡት እኩል ተወዳዳሪ እንደሆኑ የሚያግዝ አሰራር መሆኑን ሚኒስትር ዴታው ገልጿል። ምዘናው የተቀጣሪነት አቅማቸውን ለማሳደግ የሚያስችል በመሆኑ ይህንን ጉዳይ ማህበረሰቡ ግንዛቤ እንዲኖረውና ባላቸው አቅም በስራና ክህሎት ሚኒስትር በሚሰጠው ምዘና መሰረት የእውቅና ሰርቲፊኬት መውሰድ እንደሚችሉም ማስረዳታቸው ተገልጿል። ይህ አሰራር የበታችነት ስሜት እንዳይሰማቸውና እውቅናቸውን አጉልተው የሚያሳይበት አሰራር መሆኑም በዛሬው ዕለት ከወጣው መረጃ ለማወቅ ችለናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸር ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላ።